ሰላም ዲናቸው በያላችሁ በል ነገር ሰላኖ አሸና አሸና እንዲሆላቸው ሞላቸው አለ ቤተሰቦች ስትጎቡ ንደ ልማዳችን ላይክ እና ሼር እያደረጋችን ሐሳቦቻችን ለዚህም አለ እንግዲህ የዘጠነኛው ሺህ ደራሲ እና ተዋናይ የሆነው ሱራፌል እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት በቅዱስ ስጋውና በክቡር በቁርባን እንግዲህ ጋብቻውን ፈጽማል። እጅግ በጣም ደስ የሚያሰኙ ነገር ነው። እኔ በጣም ደስ ብለኛል። ከዚህ በፊትም እንግዲህ ኖባ፣ አራት ኪሎ ማን ነው ቤኪ አራት ኪሎ እንደምታቁት እንግዲህ ቤኪ አራት ኪሎም እንደዚሁ በቤተ ክርስቲያን በቅዱስ ስጋ በክብር ደግሞ በቁርባን ስርዓቱ ጋብቻውን ፈጽማል። ይሄ በጣም ደስ የሚልና የሚበረታታ ነገር ነው እና ይሄ ነገር እንዳልካቸው እንግዲህ በእግዚአብሔር ፊት ነው ይሄ ነገር ባልየው ሚስትየውን አክብሮ ወዶ ለመኖር የፈረመው ፊርማ በእግዚአብሔርና በመላእክት ፊት ነው። ቀልድ አይደለ። በነገራችን ላይ ይህን ህይወት በአግባቡ መያዝ ያስፈልጋል። አንዳንዶቻችን ጋር ችግር እንዳለ ስለማቅ ነው። አንዳንዶቻችን በተክሊል በቁርባን እንድንጋባ ምና አንዱ አካል ነው የሚያስገድደው ብዙ ጊዜ ብዙ ጊዜ ለምን በቃ በቁርባን ካልተጋባን ወይ በተክሊል ካልተጋባን ይቅርብን እንለያይ የሚል ሀሳብ ስለሚያነሰው አንደኛው አካል የወደደውን ሰው ላለማጣት ሲባል በግድ የሚገቡበት አሉ። አብዛኞቹ ደግሞ ተስማምተው የሚገቡበት አሉ እና እባካቸው ሁለታቸው መወዳቸው ፎቅዳቸው እውነተኛን የመንፈሳዊን ህይወትና ጸጋ በመሻት ነው መገባት ያለበት እንጂ እንደ ማሰሪያ፣ እንደ መቆለፊያ፣ እንዳይከዳኝ እንዳትከዳኝ፣ ነገ ደግሞ የሰው ፊት ይገርፋል ይገርፋታል፣ እንዴት በቁርባን ተጋብተው ተለያዩ ተፋቱ ይባላል የሚል እንደ ማሰሪያ መጠቆም የለባቸው እና አሁን ለነ ሱራፌልና ለነ ቤኪ አይደሉም። ይሄን የማወራው ሌሎቻችን እንደዚህ አይነት ህይወት ስንገባ የሚመጥነውን ቀና በጎ ህይወት መኖር ያስፈልጋል። የቤተክርስቲያን ስርዓት የሚለው ምንድን ነው? ክርስቶስ ቤተክርስቲያን እንደወደዳት እንዲሁ ባል ሚስቱን ይውደዳት ነው ያለ። ክርስቶስ ለቤተክርስቲያን ብዙ መከራን የተቆበለላት በጣም እጅግ ለመናገር የሚሰኮንን የሚከብድ መከራ ተቆብላል። እንደዚህ ባለ ፍቅር ሚስት ባል ሚስቱን ይውደድ ነው የሚለው። ሚስቱም ደግሞ ባሏን ትፍራ ታክብር ነው የሚለው። ስለዚህ ደግሞ ያለ ቅድመ ሁኔታ ነው። በነገራችን ላይ የቤተ ክርስቲያን ህግ ያለ ቅድመ ሁኔታ ነው። ያለ ቅድመ ሁኔታ ለምሳሌ ሚስቱ ባሏን ትውደደው፣ ትፍራው፣ ታክብረው ሲል ባል ቢሰክር፣ ቢጠጉብ፣ ገንዘብ ባይሰጥ ታንጓጥጣው፣ ትስደቡ አይደለም። ችግርም ካምቢ ነው ከነ ችክሩ ታክብረው ነው ከነችግሩ ታክብረው፣ ትውደደው፣ ከዛ ትጸልዩለት። እግዚአብሔር ቢሆን ይህን ሰው ያስተካክለዋል ችግሩ ቢኖረ፣ ካልሆነ ደግሞ ከስሩ ነቅሎ ይጠሉል ይሻል አራት ነጡ ዙም ብላች። ግን ለእግዚአብሔር ህግ ያለ ቅድመ ሁኔታ ነው። ባል ሚስቱን እንደ አይኑ ብሌን ይውደዳት ሲል ሚስትየው ነጭናጫ ከሆነችስ? ተሳዳቢ ከሆነችስ? ገንዘብ ወዳድ ከሆነችስ? እንዴት ያደርጋት ያጠናግራት? አይቻለም እና ከኖ ችግራን ቢሆን ይውዱዳት ነው የሚለው እና፣ እባካችሁ በዚህ በስርዓተ ቤተ ክርስቲያን የምታገቡ ልጆች በሰውፊት እነ ከሌኮ በዚህ ተጋብሎ የሚለው በሰውፊት ዝና ፍለጋ ሳይሆን በአግባቡ ነው መሆን ያለበት። በአግባቡ በአግባቡ ለዛ ህይወት መመጦን አለብን። ያን ህይወት ቢያንስ መጠጋጋት አለብን። አንዳንዶች እንደዚያ ይላል፣ ችግር የለም ሰው ኮ ስጋ ለባሽ ይሳሳታል ምናምን ይላል። እንዴ ይሳሳቷ ዳ ቅዱስ ስጋን ክቡር ደምን ተቆበለ ዝምት ውስጡ ልትገባነ እንዴ ጉድያ ስዱ ትገባና እንዴ ሊሳሳት ይችላል። የሰው ልጅ ግን ጥቂት ስህተቶችን ነው በእግዚአብሔር ፊት እንጂ እንደ አይኒ ያፈጠጠ ያጎጠጠ አይደለም። ከተዳር ላይ ተራምደህ ልትሄድ አይደለም። ቅዱስ ስጋ ከወርዶ ከተቀበልክ በኋላ አንዳንድ ኃጢአቶች ጭራሽ እንደ ሲኦል ልትርቃቸው፣ ልትፈራቸው፣ ልትጭንቅቃቸው የሚገቡ አሉ። አንዳንድ ጥቃቅን አሉ። መቼም ሱጋ ዶካማ ስለነ አንዳንድ ጥቃቅን ነገሮች ሊኖሩ ይገባል። ስለዚህ ይችላል እና ጥንቃቄ ማድረግ ጥሩ ነው። የምታደርጉትን ሰዎች ኮልቤ ኮልቤ ኮልቤ አመሰግናችኋለሁ ለማድረግ በዚህ በቤተ ክርስቲያን ስርዓት መጋባት ለምትፈልጉ ሰዎች ግን ጥንቃቄ አድርጉ፣ ተማሩ። ህይወቱ በጣም ኮስቶር ያለ የሆነ እውነቱ ነው መላቸው እንደዋዛ ፈዛዛ አትዩት ይላሉ አባቶች። ይህን ቅዱስ ስጋና ክቡር ደም በመደፋፈር ብትቆርብ እኔ እዚህ ውስጥ የለሁበትም ብሎ ካህኑ ህዝቡን ከማቅረቡ በፊት ከቆርባን በፊት እጁን ታጥቦ ወደ ህዝቡ ይሮጫል፣ አይደለም እንደዚህ አድርገው እጁን ከዛ ወደ ህዝቡ ለምን ልክ ጲላጦስ እኔ በክርስቶስ ደም የለውበትም እንዳለ ካህኑም በመደፋፈር ወደዚህ ቅዱስ ሥጋ ወደ ክብር ደም ብትቀርቡ ግን ወየላቸው ነው ያሉ። ስለዚህ ወየላቸው እንዳይመጣ ጥንቃቄ ማድረግ አለባቸው። ችግር ውስጥ እንዳትገቡ ጥንቃቄ ማድረግ መቻል አለባቸው። በአግባቡ በጨዋነት በክብር በፍቅር ልንኖረ የሚገባ ህይወት ነው። እና እውነቱ ለመነጋገር አንዳንድ ጊዜ አንዳንድ ትዳሮች ከጭፈራ ቤት የሚመጡ አሉ። ከመጠጥ ቤት ፍቅረኛን የሚያገኝ አለ። ከድርዬ ቦታ የሚያገኛት አለ። ከዛ ከመንፈሳዊ ህይወት በላይ በፍጹም ፍቅር የሚኖሩ ሰዎች አሉ። አንዳንድ ሰው ቤተክርስቲያን ተገናኝቶ ለመናገር የሚዘጎንን ህይወት ይኖራል። አንዳንድ ሰው ደግሞ በፍጹም የማትጠብቁት ቦታ ተገናኝቶ እንደገና በታላቅ ፍቅርና አክብረት ደግሞ የሚጋበማል ኮላክስ አያቻ አሁንም እዚህ እየተጋቡ ነው። ይህን እየተናገሩ ላጭ አያቻ ሶርግና ሞላሽ እያዘረገት ነው። ኮላክስ ከውጭ ይሰማል። እና ምሉላቸው ፈልጌ ነው። የሚመጥነንን ህይወት ልንኖር ይገባል። የሚመጥነንን መንፈሳዊ ህይወት የሚመጥነን እና ስለ ቅዱስ ስጋው እና ስለ ክቡር ደግሞ፣ አንዳንድ ሰው እጅግ በጣም አርቆ ይነግራል። አንዳንድ ሰው እጅግ በጣም አቅርቦ ይነግራል። አንዳንድ ሰው እጅግ በጣም አክብደ ይኖራል። አንዳንድ ሰው ደግሞ እጅግ በጣም አቅልል ነው። እንደዛ አይደለም። በአግባቡ መቼም የምታውቁት ነገር ነው። ሌላ ነገር አይደለም። ሰማይና ምድሮ የፈጠረ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደግሞ መካፈል እራሳችሁ ዳኙት። ሰው አይዳኛቸውም እና እባካችሁን፣ እንዲህ ባለ ጨዋነት እንድትኖረው ልታከብሩት ይገባል። ፍጹም ፍቅር ሊኖር ይገባል። ፍጹም ቱትና ቱትና ያስፈልጋል። ለወንድም ማዘን ያስፈልጋል። ቅዱስ ስጋና ክብር ደግሞ ተጋባችን ማለት የምትከባበሩት ባልና ሚስቱ ብቻ አይደለም እናትንም አባትንም ሁሉ ህይወት ነው መስተካከል ያለብት ሙሉ ኔትወርክ በሙሉ የተስተካከለ በስራ ቦታ ቅያሜ የሌለው ቅያሜ አይወድም በፍጹም ነውር ነው ሰው ከቆረበ በኋላ አንዳንድ ሰጪ እንደዚህ ይመስላል ባልና ሚስቱ ብቻ ተኮባብራ አይደለም ለቅዱስ ጋር ለኮርደሞ የቆረበ ሰው በሙሉ በአጠቃላይ ነው በአጠቃላይ እናቱንም አባቱንም ስራ ቦታውንም ሰራተኛውንም ማክበር ያስፈልጋል በተለይ መንፈሳዊ ሴቶች ትዕግስት ልታደርጉ ይገባል። ትዕግስት ልታደርጉ ይገባል። ብዙ ቦታ ችግር አለ። በጣም መናገር እንዲኖ እንዲኖ ማለት ስለሚደብረኝ ዝም እላለሁ እንጂ ብዙ ቦታ ላይ ችግር አለ። ታገሶ ለባለቻቸው ታዘዞ፣ ልክ ለቤተ ክርስቲያን እንደምትገዛናቸው ለባለቻቸው። ይሄ ቤተ ክርስቲያን በነገራችን ላይ የፉክክር ቤት አይደለም። መንፈሳዊ ህይወት ትዳር በነገራችን ላይ በየትኛውም ሃይማኖት ቢሆን የፉክክር ህይወት አይደለም። የመረዳዳት የመግባባት፣ የመስማማት ነው እንጂ የሽቅድድም ህይወት አይደለም። እሱ እንዲህ ብለኝ ይ ፌሚኒዝም ይዛቼ ቤተክርስቲያን መምጠት አይሆንም። እነሱ ሌላ ሌላ ወፈፍ ያደረጋቸው ሰዎች ሀሳብ ነው። ቤተክርስቲያን ሌላ፣ የቤተክርስቲያን መንገድ አለ ሌላ ልዩ ነው ቅዱስ ነው ክቡር ነው። ያንን ህይወት የሚመጥን ህይወት ብትኖረው እጅግ በጣም መልካም ነው እና ዋስትና አይሆንም በነገራችን ላይ በቤተክርስቲያን መጋባት ትዳራቸው እንዳይፈርስ በፍቅር በጣም በልጅነታችሁ በህልማቸው የምታዩት ድሪም ላይፍ አይደለም። እሱ ዋስትና አይሆንም። ዋስትና የሚሆነው እናንተውን ለቅዱስ ሥጋው ለክቡር ደሙ መታመናችሁ እዚ አይነት ውስጥ መግባታችሁ ሳይሆን በፍጹም ያከበራችሁት፣ ያከብራችኋል። ነገር ግን በመደፋፈር ከሆነ ግን እሳት ይዞባችሁ ይመጣል ቤታችሁ ድረስ። ራሳችሁ ሰባችሁ ታመጣላችሁ። ትክክል አይደለም። መደፋፈር አያስፈልግም። እና በጎ ትዳር የሚገኘው ቤተክርስቲያን የተገኘች ሴት ብቻ አይደለችም። እንደውም በጎ ትዳር የሚገኘው ውጭ ነው፣ ከቤተክርስቲያን ውጭ ለምሳሌ ቤተ ክርስቲያን ሄድ አሁን አንድ ሰው አለባበሷ ምናም ሰጠ፣ ሁሉም እኮ እንደዛ ነው የሚለብሰው። ቤተ ክርስቲያን ትክክለኛ ስርዓት ያላት ሴት የምታውቀው ሰፈር ነው ቤተ ክርስቲያንማ፣ ሁሉም አንገት ደፊ ነው፣ ሁሉም በትህትና ተራማጅ ነው፣ ሁሉም በጎ ተናጋሪ ነው፣ ሁሉም ነጠላ ለባሽ ነው። ትክክለኛ ሴት ቤቷ አለባበሷ ቤቷ የተስተካከለ ሰፈር ስትንቀሳቀስ ንግግሯ፣ ስርዓቷ እንደዛ ነው። ስለዚህ የግድ ቤተክርስቲያን መገናኘት አይጠበቅብህም የትን ቦታ ብትገናኝ፣ ፈሪሃ እግዚአብሔር ትልቅ ነጥብ እሱ ነው። እና እውነቱን ለመናገር ይሄ በጣም ትልቅ ህይወት ነው። በጣም ትልቅ ህይወት ነው እንዳልኳቸው፣ በሰው ፊት ቅዱስ ሆኖ ለመታየት ክቡር ሆኖ አንዳንድ ጊዜ ተክሊል እንኳን የማይገባቸው ሰዎች ተክሊል አድርገው እናያለን። ይሄ ጥሩ አይደሉም። ማንን ይታልላል? ማንን እናታልላለን? በ በቁርባን ቢገባ ምን ችግር አለ? ግድ ተክሊልና ሰው የሚያየውን እግዚአብሔር አያይም ዓይንን የፈጠረ አምላክ አይ ጆሮን የፈጠረ አምላክ አይ ይሰማል። ይሰማ እና አንዳንድ መዳፈሮች እና አለ በግል ምናቃቸው ሰዎች በፍጹም ምናቃቸው ሰነ ምናቃቸው በትክክል የምናውቃቸው እና ትክክል አይደለም፣ መዳፈር ትክክል አይደለም። እውነተኛውም በቀናነት የተሞላ ህይወት መኖር በጎ ነው። ይሄን ያደረጋቸው ያ አጠቃለ ነው። በነገራችን ላይ ፓርቲኩላርሊ ይሄ አሁን ንኩክሬ ወይ ለቤኪ ወይ ለሱራፌል አይደለም፣ አጠቃላይ ህይወቱን ትልቅ ህይወት ነው። ያን ትልቅ ህይወት የሚመጥን አኗኗር ብንኖር ደስ ያሰኛል፣ በሰውም በእግዚአብሔር ፊት ሞገስ ይኖራል እንጂ እንዳልኳችሁ እንደ ማስያዣ እንደ ቀብድ፣ እንዳይከዳኝ እንዳትከዳኝ ማሰሪያ አይደለም። አንዳንድ ሰው ከሸመገለ በኋላ በቃ ከዚህ በኋላ ምን ቆረ ወደ ቤተ ክርስቲያን እንጂ ይላል። እንደዛ አይደለም። በምን ቆረማ የሚመጣ ሰው በፍጹም አያዋጣ፣ መንጎል ላይ ነው የሚቆመው ስለዚህ በምን ቆረነት አርጅተ አጃጅተ አዲት ሞት ነው በሚል ሀሳብ ሳይሆን ህይወቱን ወደው ፎቅደው ጓጉተው ልትገባ የሚገባ ህይወት ነው። ይህን ሀሳብ ነው ካልተመቻቻ ሰብስክራይብ አድርገው ከወደዳችት ላይክ ማድረግ አትርሰ ወዳች አለው። ፒስ